በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቃለ ዐዋዲ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ የሚወደውን የዘላለም አምላክ የዘላለም ሐሳብ የሚያስታውቅ የነበረ ያለና የመጣ ደግሞም ዳግመኛ የሚመጣውን የተባረከውን ተስፋችንን የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እያወጀ ትውልድን የሚያነቃ ኦርቶዶክሳዊ የቴሌቪዥን መርሃ ግብር ነው ቃለ ዐዋዲ። ታላቅ መንፈሳዊ ጉዞ ወደ ቅዱስ ሀገር፣ ኢየሩሳሌም ቃለ ዐዋዲ የቴሌቪዥን ፕሮግራም ከነሐሴ 11 እስከ ነሐሴ 20 መንፈሳዊ ጉዞ አዘጋጀ። ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ወደ ገለጸበት ስፍራ ወደ ደብረ ታቦር አብረን እንጓዝ።

ምህሩ ሸንጎ ኃጢአተኛ ቁማ ለቅጣት ታጭታለች በድንጋይ ተወግራ የምትሞትበትን ቃል ትጠብቃለች። እሷ ባዘን የፈዘዙ ውም ማራኪ አይኖቿን በድንገት ጨፈነች። በጭፍኑ አይኗ ታያት መኖሪያዋ ያልተዘጋ ደጃፍ ላመል ገርበብ ያለ በሃሳቧ ተሳለ ወደ ውስጥ ሲገባ ዝብርቅ የቤት ዕቃ እዚህም እዚያም ጋር ሰብሰብ ያለ ግርዶሽ በወግ ያልተዘጋ ከግርዶሹ አልፎ ያልተነጠፈ አልጋ የክሷ ማስረጃ የድንጋይዋ ዋጋ። እዚያ ሕግ አውጪ፣ ተርጓሚ ሊቃውንት በሙሉ ሥርዓት እንዳይዳስ ሕጉም እንዳይጣስ እየተማማሉ ከቤቷ በውክቢያ ያመጧትን ምስኪን አፋርደን እያሉ መምህሩን በሸንጎ ሞት ይለምናሉ። እኒህ ወጋሪዎች በክሳቸው ታምነው ድንጋይ ይመርጣሉ። መሃል ፍርድ አዋቂው መምህር ድንገት አቀርቅሯል። ራሱን ዘልሶ ምድር ላይ ይጽፋል። የጽሑፉ አይለቃል። የከሳሾቹን ክስ፣ የወጋሪን ብርታት እንደ ሰም ያቀልጣል። ድንገት ተበተኑ ከሳሾች፣ ተነኑ እሷ የተጨፈነውን አይኗን ስትገልጠው አንድ እሷ ተከሳሽ፣ አንድ እሱ የሚዳኘው መምህር የሆነው ከብዙ መውገሪያ ክምር ድንጋይ ጋር እንዲህ ሶስት ሆነው ራሷን አገኘችው። በጣቱ የጻፈውን ያልተፈታውን ቃል እሷም አላየችው። ያ ጽሑፍ ወገኛውን ሁሉ ባአንዴ የበተነው ሁለት ሺህ አመት ቃሉ ሳይነገር ሊቅ ሳይተረጉመው በሟች ቦታ ገዳይ እንዲቆም አድርጎ ሞገሪያውን ድንጋይ ከጁ ላይ ያስታለው? ያ ጽሁፍ ምንድን ነው? ድንገት ዛሬ ገብቶን ስንተረጉመው ያ የታምር ጽሁፍ ድምፅ አልባ ድማሚት የተሳለ መብረቅ ሁለት መስመር ግጥም ጉባኤ ቃና ነው። እዚያ ግጥሙን ያነበበው ያ ሁሉ ወገኛ ሞት ለሷ ያዘዘ ወደ ራሱ ሱሪ በእጁ ሊከላከል ቦላሊውን ያዘ። ይህ ዝሙት የሚሉት ተንኮለኛ ኃጢአት ግብሩ ይቸግራል። እንደ እንግዳ ደርሶ መጣሁኝ ያለዕለት መች ብቻ ይሰራል። እናም ፍትህ የናፈቀው ያ ሁሉ ወንዳደር እንዲያ ሲግደረደር መክሰሱን ብቻ እንጂ መከሰሱን ገና አላወቀም ነበር። ከግጥሞ መስመር ውስጥ ከተጻፈው ጽፈት ከግጥሞ ኃይለ ቃል ከማን ጋር አደረች ብሎ መጠየቁን ወጋሪው መቼ ያውቃል? እነኛ ሁሉ ሰዎች አንዳንድ ቀን መቼም ሳይሄዱ አይቀሩ የእኔ ግምት እዚህ ጥብቆውን ገና በቅጡ ሳይሸብብ ባንድ እጁ ደግፎ ሴቲቱን ሊወግር ድንጋይ አንከርፎ ዛሬም ለወግ ቆሟል። ሁለት ሺህ ዓመት ወንዱ ተሰልፎ። ዛሬም አሉ ዜርስ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁና የተከበራችሁ በልዩ ልዩ ስፍራ ሆናችሁ ይህንን ሕያው መልእክት እንድትሰሙ እግዚአብሔር ባለ እድል ያደረጋችሁ ሁላችሁ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም ይድረሳችሁ። እንደምታስታውሱት ባለፉት ሁለት ተከታታይ ሳምንታት የአመታዊ በዓላችንን ምክንያት በማድረግ የተዘጋጀ ፕሮግራም ስለነበረ የቀረበው ተከታታይ ትምህርታችን በዚህ ምክንያት ክፍተት እንደነበረው ታስታውሳላችሁ። ከዛ በፊት በነበረው ሳምንት የመዳን እምነት በሚል ርዕስ ስር እግዚአብሔር ሲያስተምረን የነበረው ተከታታይ ትምህርት ቀጣይ ክፍል ነው ዛሬ የምንመለከተው። እንደምታስታውሱት የጌታችን የመድኃኒታችን የኢየሱስ ክርስቶስ ስነ ስቅለት ከሚያሳየን ነገር አበይት ልንላቸው የሚገቡ ሶስት ነገሮች እንዳሉ ጠቁሜ ሁለቱን ነጥቦች ከሁለት ሳምንት በፊት በነበረን ጊዜ መመልከታችንን ታስታውሳላችሁ። በሚረዳንና በሚረዳን እንደ ምሕረቱ ብዛት አብሮን በሚሰራው በአምላካችን በልውል እግዚአብሔር ጸጋና ምሕረት የዚሁ መልእክት ቀጣይ ክፍል የሆነውን መልእክት አብረን እንመለከታለን። ልዑል እግዚአብሔር ማስተዋልን እንዲሰጠን ለሁላችንም በሚሆን ጸጋ አብሮን እንዲሰራ ሕያው መንፈሱ ይሄን አገልግሎት ለጥቅም እንዲያደርግልን የልዑል እግዚአብሔር መልካም ፈቃድ ይሁን። ደግሞም ማስተዋልን በመያዝ ጤናማውን የእግዚአብሔር ቃል በማጣመም ከተነገረበት ዓላማ ውጪ ሰዎች እንዲገነዘቡት ወይም እንዲረዱት በማድረግ የሚሰራ አይምሮን፣ ሕሊናን፣ መንፈስን ወይም ልቡናን የሚያሳውር የጥልቁ ኃይል በጌታችንና በመድኃኒታችን በኢየሱስ ክርስቶስ ቅዱስና ሕያው ስም የታሰረ ይሁን። እንግዲህ የጌታችን የኢየሱስ ክርስቶስን ስነ ስቅለት ስንመለከት የጌታ ስነ ስቅለት እግዚአብሔር እኛን መውደዱን ያረጋገጠበት ለሰው ልጆች እግዚአብሔር ያለውን ፍቅር ያሳየበት የፍቅሩን ወሰን ወይም ደግሞ ዳርቻ ለእኛ የገለጠበት እውነት መሆኑን የመስቀሉ መልእክት በሚለው የመጀመሪያ ነጥብ ወይም አንደኛ ነጥብ ውስጥ ተመልክተናል። እግዚአብሔር ኃጢአትን ቢጠላም ለሰው ልጆች ቋሚ ፍቅር ያለው ሕያው አምላክ ነው። ኃጢአትን እንጂ ኃጢአተኛን እንደማይጠላ ሊጠላም እንደማይችል እግዚአብሔር ፍቅር መሆኑን ከሚያረጋግጥልን ከእግዚአብሔር ቃል በጌታችን በኢየሱስ ክርስቶስ መሰቀልም ደግሞ ካየነው እውነት ተምረናል። እግዚአብሔር በማይለወጥ ምህረት የዘላለም ፍቅር ነው። ለሰው ልጆች መቼም የማይቀየር ፍቅር እንዳለው ቅዱሱ የእግዚአብሔር ቃል ያረጋግጠልናል። ወንጌላዊው ቅዱስ ዮሐንስ በወንጌሉ ምዕራፍ 3 ቁጥር 16 ላይ እንደነገረን በእርሱ የሚያምን ሁሉ የዘላ ዓለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል በማለት እንደገለጠልን እግዚአብሔር የሰው ልጆችን እንዲሁ የወደደ ከባህሪው በመነጨ ፍቅር የወደደ መቼም ላይጠላና ላይተው ከተዋረደው የሰው ልጅ ጋር ራሱን ዝቅ እስከ ማድረግ በደረሰ ምሕረት እግዚአብሔር ሰውን እንደወደደ ያረጋግጥልናል። ይሄ የእግዚአብሔር ፍቅር ወሰኑ የጌታችን የመድኃኒታችን የኢየሱስ ክርስቶስ መሰቀል ነው። እንግዲህ ለብዙ ነገሮች መለኪያ እንዳለ በምድር ላይ እናያለን። የተለያዩ ነገሮች በተለያየ አይነት የመለኪያ መሳሪያዎች ይመዘናሉ ወይም ይለካሉ ወይም ይገመታሉ። የጌታችን የመድኃኒታችን የኢየሱስ ክርስቶስን ፍቅር በተመለከተ ቅዱስ ጳውሎስ ስፋቱ፣ ርዝማኔው፣ ወርድና ቁመቱ ከመታወቅ ሁሉ በላይ በማለት ነው የሚናገረው። የሰው ልጅ የእግዚአብሔርን የምህረት ጥግ በዓይኖቹ አድማስ አይደርስበትም። ጥልቀቱንም ደግሞ የሚለካበት ምንም መለኪያና መስፈርት የለውም። ሐዋርያው ቅዱስ ጳውሎስ አባትነት ከሚሰየምበት በአብ ፊት ስለናንተ እናንተ እንበረከካለሁ ካለ በኋላ ለምን እንደሚንበረከክ ለምን እንደሚሰግድ እነሱን ማዕከል አድርጎ ለምን እንደሚጸልይ በኤፌሶን መልእክት ላይ ከተናገረው ቃል ይሄንን ሐሳብ ማስተዋል እንችላለን። ኤፌሶን ምዕራፍ ሶስት ላይ በዚህም ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ አለ። በመንፈሱ በውስጥ ሰውነታችሁ በኃይል እንድጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ ካለ በኋላ የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ምልአት ደርሳችሁ ትሞሉ ዘንድ ይላል። እንግዲህ ሐዋርያው ስለ እነዚህ ሰዎች ይንበረከካል። ስፋትና ርዝማኔው፣ ወርዱ፣ ቁመቱ ከመታወቅ የሚያልፈውን ከመገመት የሚያልፈውን የእግዚአብሔር ፍቅር እዚህ ድረስ ነው ወሰኑ ብለን በእኔና በእናንተ አእምሮ የማንደርስበትን የክርስቶስን ፍቅር እንድትረዱት አባትነት በሚሰየምበት በእግዚአብሔር ዙፋን ፊት እንበረከካለው ያለው ሐዋርያ የምህረቱን ዳርቻ በተመለከተ በእንዲህ አይነት ሁኔታ በሰው ልብና አእምሮ በጭራሽ ወሰኑ እንደማይደረስበት ነው የሚነግረን። ግን በሌላ ቋንቋ ደግሞ ወንጌላዊው ቅዱስ ዮሐንስ የምሕረቱን የፍቅሩንና ለእኔና ለእናንተ ያለውን የበጎነቱን ጥግ ደግሞ ወይም ወሰንና ዳርቻ ደግሞ በሌላ መልኩ ያሳየናል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ሲል የእግዚአብሔር ፍቅር ወሰንና ዳርቻ በየትኛውም ሌላ መለኪያ የሚደረስበት ባይሆንም፣ ሌላ ምንም አይነት መለኪያና ሚዛን ባናወጣለትም፣ በራሱ በእግዚአብሔር አብ ስራ ጌታችን ኢየሱስ ክርስቶስ ባደረገው የማዳን ስራ ግን የእግዚአብሔር ምህረት እንዲህ መገለጡን እናያለን። እግዚአብሔር ሰዎችን ይወዳል። አዎ እግዚአብሔር ዓለምን ሁሉ ወዷል። አዎ ዓለምን ሁሉ የሚለው ቋንቋ በዓለም ውስጥ ያሉትን የሰው ልጆች ሁሉ እንደሚያመለክት ይህንን ማረጋገጥ እንችላለን። ስለዚህ የሰውን ልጅ ሁሉ እንዲህ ባለ ፍቅር የወደደው ልዑል አምላክ የፍቅሩ ወሰንና ዳርቻ ያደረገው የልጁ የኢየሱስ ክርስቶስን ሞት ነው። እግዚአብሔር ይወደናል? ምን ያህል ብለን እግዚአብሔርን ብንጠይቀው የሚያመለክተን ልጁን አሳልፎ የሰጠበትን የጎልጎታን አቀበት የቀራንዮውን ኮረብታ ነው። ስለዚህ የእግዚአብሔር ምሕረት ወሰን ነው። የኢየሱስ ክርስቶስ መሰቀል የፍቅሩ የመጨረሻው ማረጋገጫ ነው። የጌታችን የኢየሱስ ክርስቶስ ስነ ስቅለት እግዚአብሔርን በትልዩ ልዩ ሁኔታ የምናየው እኛ ኑሯችንን የዕለት ከዕለት ውሏችንን የኃጢአት ልምምዳችንን እነዚህን ሁሉ ነገሮች ሚዛን ላይ አውጥተን የእግዚአብሔርን ምሕረትና የእግዚአብሔርን ፍቅር በዕለት ሁኔታችን ውስጥ ወዲያና ወዲህ የምናደርግ እኛ የእግዚአብሔርን ምሕረት በግል አቋምና ማንነታችንም እንድንለካው የእግዚአብሔር ቃል አያሳየንም። የእግዚአብሔር ቃል የምሕረቱ ወሰን የኢየሱስ ክርስቶስ ስነ ስቅለት ብቻ እንደሆነ ነው የሚነግረን። ይሄ መጀመሪያው ነገር እግዚአብሔር ልጁን እስኪሰጥ ድረስ ነው የወደደ እግዚአብሔር እንደማይወደን እግዚአብሔር እንደማይፈልገን በእግዚአብሔር ፊት እንደተተውን እንደተጣል የምናስብ የዋሆጭ በሌላ ቋንቋ እግዚአብሔር በክርስቶስ ሞት የከፈለውን ውድ ዋጋ እንዳላስተዋል ነው። ልናስተውል ይገባል። ይሄ የእግዚአብሔር የምህረቱ ወይም የፍቅሮ የመጨረሻው ወሰን ነው። ይሄ በመስቀሉ ያየነውና የተማርነው ነው። ይህንን ነው እንግዲህ ሰፋ ባለ መልኩ ከዚህ በፊት የተመለከተ ነው። ከዚህ ጋር በተያያዥነት እግዚአብሔር ሰውን የመውደዱን ያህል ደግሞ ኃጢአትን መቼም ሊወድ እንደማይችል እግዚአብሔር ከባህሪው ከኃጢአት ጋር የሚስማማበት ምንም አይነት ክፍተት እንደሌለ ደግሞ ያየንበት ያረጋገጥንበት እውነት ነው። መስቀሉ እግዚአብሔር ሰውን ይውደድ እንጂ የወደደውን የሰው ልጅ ኃጢአትን ሳይቀጣ አላተረፈው። በኃጢአት ላይ ያለውን ጥላቻ ኢየሱስ ክርስቶስን አሳልፎ በመስጠት ነው እግዚአብሔር ያረጋገጠው። ብትወድ ይህችን ጽዋ ከእኔ አሳልፋት ያለውን የልጁን ጥያቄ ሳይመልስ ነው እግዚአብሔር በሰው ልጅ ኃጢአት ምክንያት ኃጢአትን እንዲህ ባለ ሁኔታ ቀጥቶ ሰውን ያዳን። እግዚአብሔር ኃጢአተኛን ይወዳል። አዎ መቼም እኛን የሚጠላበት ማንነት የለውም። አዎ፣ እስከ መጨረሻዋ ድረስ እግዚአብሔር የኔና የናንተ አምላክና አፍቃሪ ነው። አዎ፣ እስከ መጨረሻው ድረስ ደግሞ በኔና በናንተ ሕይወት ውስጥ ያለውን ኃጢአትና የማይገባ ነገር ይጠላል። ይሄም በዚያው መጠን ሊስተዋል የሚገባው ትልቅ እውነት ነው። እግዚአብሔር ኃጢአትን ቀጥቷል ዓለምን ኃጢአት ሁሉ የሚያስወግደው የእግዚአብሔር በግ የተባለለት መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን በስጋው በእንጨት ላይ ተሸከመ ተብሎ እንደተጻፈ መስቀል ላይ ሲወጣ የሁላችንንም ኃጢአት ተሸክሞ የታየው ጌታችን ኢየሱስ ክርስቶስ ተላልፎ በኃጢአት ምክንያት በመሰጠቱ ነው። እኛ በእግዚአብሔር ፊት ቦታ ያገኘ ነው። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞት ወሰን የሌለውን የእግዚአብሔርን ፍቅር አይተንበታል። በዚያው መጠን ደግሞ እግዚአብሔር በኃጢአት ላይ ያለውንም ጥላቻ ጭምር አረጋግጠንበታል። እግዚአብሔር ኃጢአትን ይጠላል። ለእኛም የማይመቸውን ኃጢአት፣ ሰላም የሚነሳንን ኃጢአት፣ ከሰይጣን ጋር የሚያቆራኘንን ኃጢአት፣ እንቅልፋችንን የሚጋፋውን ኃጢአት ህሊናችንን የሚያቆስለውን ኃጢአት ምቾት የሚነሳንን ኃጢአት ይጸየፋል። እግዚአብሔር እርኩሰትን፣ በደልና ኃጢአትን በየትኛውም የታሪክ አጋጣሚ የሚሸከምበት ወይም ደግሞ የሚይዝበት ወይም ደግሞ የሚታገስበት ምንም አይነት ነገር የለውም። ኃጢአተኛን ግን ዘወትር ሲታገስ ለመኖሩ የጌታችን የኢየሱስ ክርስቶስ በየዛንነት ብቸኛው ማረጋገጫ ነው። እንግዲህ የመስቀሉ አበይት መልእክታት ብለን ካየናቸው ነገሮች ሁለቱ እነዚህ ናቸው። እግዚአብሔር እኛን መውደዱና ኃጢአትን መጥላቱን በክርስቶስ መስቀል እናያለን። ወገኖቼ ይሄ በደንብ ይስተዋል። በእርግጥ በክፍሉ በደንብ አድርገን አይተነዋል። እግዚአብሔር ኃጢአትን የሚጠላበትን ደረጃ በደንብ አስተውለናል። ኃጢአትን እንዴት ቀጥቶ ኃጢአተኛውን እንዳተረፈውም ተመልክተናል። ይሄ በዚህ መጠን ሊስተዋል ይገባዋል። ወገኖቼ ወደ ዛሬው መልእክት ስንመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ጽድቅ ማረጋገጫ ወይም ማሳያም ሆኖ ቅራኔው መስቀል ላይ ተላልፎ እንደተሰጠ መስቀሉ እግዚአብሔር እኛን መውደዱንና በእኛ ውስጥ ያለውን ኃጢአት መጥላቱን ብቻም ሳይሆን እግዚአብሔር ትክክለኛ አምላክና አባት መሆኑንም ጭምር የሚያረጋግጥ እንደሆነ የጌታችን የኢየሱስ ክርስቶስ ስነ ስቅለት ደግሞ በዛሬው መልእክት እናያለን። እግዚአብሔር ቅዱስ ነው ወገኖች፣ እግዚአብሔር ጻድቅ ነው፣ መቼም ከእርኩሰት ጋር የማይስማማ ዓለም ሁሉ ተስማምቶ እግዚአብሔር የተጸየፈውን ቢወድ ከሰዎች ምርጫና ስምምነት አኳያ አቋሙን የማይቀየር የምንጊዜም ቅዱስ የምንጊዜም ንጹሕ የምንጊዜም ፍጹም የምንጊዜም ጻድቅ ነው አምላካችን እግዚአብሔር። ይሄ ልዑል እግዚአብሔር ትክክለኛ አምላክ ነው። ከዚህ ባህሪውም የተነሳ ነው ኃጢአትን ሳይቀጣ የሰው ልጅን ማዳን ያልቻለው። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ መሞት ወይም ደግሞ ተላልፎ መሰጠት የእግዚአብሔርን ጽድቅም ማሳያ እንደሆነ ከሚያረጋግጡልን የመጽሐፍ ቅዱስ መልእክቶች አንደኛውን ነው አሁን ማነበው ሮሜ ምዕራፍ 3 ቁጥር 25 እና 26 ላይ ያለውን ቃል አሰምርበታለሁ ግን መልእክቱን በደንብ እንድንረዳው ከቁጥር 21 ጀምሮ አነበዋለሁ። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧላል እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ነው። እንግዲህ የሰው ልጅ ድካም፣ የሰው ልጅ ውድቀት፣ የሰው ልጅ ስንፍና ከሥጋ የተነሳ ለሕግ የማይቻለው ሆኖ መገኘት ከዚህም የተነሳ እግዚአብሔርን በየትኛውም የታሪክ አጋጣሚ ፍጹም በሆነ ሁኔታ ማርካት ያለመቻል ከዚህ ጋር ተያይዞ የምናየው የሰው ልጆች ጨርሶ ለእግዚአብሔር ጽድቅ በእግዚአብሔር ማንነት መጠን ያለመገኘት ችግር ምክንያት ሆኖ እግዚአብሔር የራሱን ጽድቅ እንዳዘጋጀ ቅዱሱ የእግዚአብሔር ቃል ያሳየናል። ይህም የእግዚአብሔር ጽድቅ በሕግና በነቢያት የተመሰከረለት መድኃኒታችን ኢየሱስ ክርስቶስ ነው። እሱም ደግሞ በማመን የሆነ የእግዚአብሔር ጽድቅ ነው ካለ በኋላ ልዩነት የለም፣ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ይላል። ልዩነት የለም የሚለው ቃል ሰውን ሁሉ በአንድ ፋይል ውስጥ እንደከተተው ነው የሚያሳየው። ሁሉ ተሳስተዋል በአንድነትም የማይጠቅሙ ሆነዋል ይልና በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ይላል የሰው ልጅ አስተዋጽኦ ያልታከለበት ራሱ እግዚአብሔር በራሱ ለራሱ ያደረገው የእግዚአብሔር ጽድቅ ነው። መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ጽድቅ የሚለውን መጥምቁ ዮሐንስ በዮርዳኖስ ወንዝ ዳርቻ ከተናገረው ምስክርነት ጋር አንድ ላይ አያይዘን እንየው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በማለት እግዚአብሔር ራሱ የዓለምን ኃጢአት ለማስወገድ የሰው ጽድቅ ወይም የሰው አስተዋጽኦ የሌለበትን መሥዋዕት ማዘጋጀቱን ዮሐንስ በምስክርነት ሲያውጅ እናየዋለን። ታስታውሳላችሁ የማስተሰረያው ስርዓት በብሉይ ኪዳን እንዴት ይከናወን እንደነበረ። ኃጢአተኛው እንደ ኃጢአቱና እንደ አቅሙ ለኃጢአት የሚሆን ማስተስረያ ይዞ ይመጣል። ያመጣውን መሥዋዕት በነሐስ መሠዊያው ላይ አድርጎ ካህኑ አስፈላጊውን ሥነ ሥርዓት ፈጽሞ ያንን እንስሳ ወይም ደግሞ ለኃጢአት የቀረበውን መሥዋዕት ይሰዋል ወደ ቅድስተ ቅዱሳኑ በመግባት በወጪት ከያዘው ደም በጣቱ እየነከረ በማስተስሪያው ላይ ወይም በስርየት መክደኛው በታቦቱ የላይኛው ክፍል ላይ ይረጫል። ኃጢአተኛው ባመጣው በግ